አንድ ገበሬ እጅግ በጣም የሚያምር እና በጣም ትልቅ ግዙፍ ዝሆን ነበረው። ዝሆኑ በጣም የሚያምር ከመሆኑ የተነሳ እና እጅግ በጣም ግዙፍ ዝሆን እንግዲህ በጣም በጣም ግዙፍ እንስሳ ነው። ግን ይህ ዝሆን ደግሞ እጅግ በጣም ከዝሆኖች ሁሉ የገዘፈ ትልቅ ዝሆን ነበረ። ታዲያ ትልቅ ከመሆኑ የተነሳ ሰዎች ባየነው እያሉ ዝናውን እየሰሙ በጣም ውድ ዋጋ እየከፈሉ እየሄዱ ገበሬው ዘንድ ይጎበኙት ነበረ ታዲያ አንዴ ምን ሆነ ምንተፈጠረ መሰላችሁ አንድ ጎብኚ ዝሆኑ የታሰረበትን ገመድ ሳይ ማመን አቅ ምክንያቱም ዝሆኑ የታሰረበት ገመድ ማለት ያን ዝሆን አስሮ ማቆም አደለም ይቅርና በጣም ትንንሽ እንስሳዎችን እንኳን አስሮ ማቆም የማይችል በጣም ትንሽዬ ገመድ ነበር ዝሆኑ ትንሽ ቢጓዝ ሊበጥ ሰው የሚችል ትንሽ ቢሞክር ፈቶት ሊሄድ የሚችል ገመድ ነበረ ማለት ነው። እና ጎብኚው እጅግ በጣም ይደነቅና የዝሆኑን ባለቤት ገበሬውን ሊጠይቀው ይፈልጋል ማለት ነው። ከዛ ገበሬውንም ያ ጎብኝ ዝሆኑ እጅግ በጣም ግዙፍ ዝሆን ሲሆን በዚች ጥንጥዬ ገመድ እንዴት አስረህ ልታቆመው ቻልክ? ምክንያቱም ይህ ገመድ ማለት ይህን ዝሆን አደለም ይቅርና በጣም ትንንሽ እንስሳትን እንኳን አስሮ ሊያቆም የማይችል ገመድ እንደሆነ እያየሁት ነው። ነገር ግን ዝሆኑን እንዴት አስረህ ልታቆምበት ቻልክ? ይህ አስማት ምንድን ነው ብሎ ገበሬውን ይጠይቀዋል ማለት ነው። ከዛ ገበሬው እንደዚህ ሲል መለሰለት። እኔ ይህን ዝሆን ያሰርኩት ዛሬ አይደለም። ገና ይህን ገመድ ሊፈታ የሚያስችል አቅም ሳይኖረው ግልገል በነበረበት ሰዓት ስላሰርኩትና ያኔ ሞክሮት ሞክሮት አቅቶት ስለተወው አሁን ለመፍታት ሞክሮት አያውቅም እንጂ እንዳልከው በጥሶት ወደ ሌላ ዝሆን ወዳለበት ቦታ ይሄድብኝ ነበረ። ይለዋል። ገብቷቸዋል። ገበሬው ከልጅነቱ ጀምሮ ባሰረበት ገመድ ምክንያት በትልቅነቱ ጊዜም ከሌላ ዝሆን ተራ ነጥሎት ብቻውን ትልቁን የጫካ እንስሳ የቤት እንስሳ አድርጎ እያስጎበኘ የራሱ መተዳደሪያ አድርጎት ይኖራል ማለት ነው። የሰው ልጅ እንደዚህ ነው። ባደገበት አካባቢ ባደገበት እምነት ባደገበት ማህበረሰብ ባደገበት ወግና ባህል ውስጥ ባሉ በማህበረሰቡ እምነቶች ውስጥ ታስሮ በማህበረሰቡ አመለካከቶች፣ ወግና ልማዶች፣ አስተሳሰብ ውስጥ ታስሮ ለዘላለም ይኖራል። አንዳንዴ እኛ የሰባትና የስምንት ዓመት የአስርና የአስራ አራት ዓመት ልጅ ሆነን የሚያስከፉን አስተሳሰቦች የሚያስከፉን አባባሎች አሁን እኛ የምንላቸውና እኛን የሚያስከፉ ለእኛ ለልጅነት ነገር ለእኛ ለወጣትነት ታስበው የተባልናቸው እስከ መምሰል ድረስ እንደዛ እስከ ማሰብ ድረስ ደርሰናል። ያኔ ልጅ ሆነን በማንስማማባቸው ሀሳቦች አሁን መስማማት ጀምረናል። ምክንያቱም ያኔ የታሰርንበት አስተሳሰብ አሁን እውነታ ሆኖ ስለታየን። ያኔ ለማምለጥ ሞክረን ልጅነት አላስመልጠን አለ። አሁን በወጣትነታችን ግን ለማምረጥ መሞከር አይደለም ማሰብ አንፈልግም። ምክንያቱም እውነት እንደሆነ ገብቶናል። እውነት እንደሆነ አይነት ታርገን ተረድተናል ማለት ነው። ግን በትልቅ ውሸት ውስጥ ታስረን እየኖር ነው። አንዱ ትልቅ ውሸት ያለመቻል ውሸት ነው። እችላለሁ ስትል ራስን ከፍ ከፍ ነው እንደዚህ አይባልም ነው እንደዚህ ነወር ነው ነው እንደዚህ ኃጢአት ነው ነው እንደዚህ የሆነ ነገር ነው ነው አደርጋለሁ ስትል ራስን ከፍ ከፍ አታርገ ነውር ነው አይባልም። ትወርቃለህ ትታመማለህ ገለመሌ ነው። ያደግንበት ማህበረሰብ ውስጥ እችላለሁ የሚለውን ሀሳብ እንደ ጠላትና እንደ ነውር እንደ ኃጢአት እንድናየው አድርጎናል። በእርግጥ ግን አውር ትችላለህ። ማሳካት የምትፈልገው ነገር ካለ ለማሳካት አንድ እርምጃ መራመድ እንድትጀምር አበረታታለሁ። መቻል ኃጢአት አይደለም። መቻል ራስን ከፍከፍ ከፍ ማድረግ አይደለም። መቻል ነውር አይደለም። መቻል በምንም አይነት መንገድ አንተን አስሮ ሊያስቀር የሚችል ከስኬት ሊያደናቀፍህ የሚችል ነውር ወይም ደግሞ ክፉ ነገር አይደለም። በማይችል ማህበረሰብ ውስጥ ካደግ አዎ እንደማይችል ነው ማሰብ የምትችለው አልችልም ብሎ በሚያስብ ማህበረሰብ ውስጥ ያደገ ልጅ ከምንም ነገር ተነስቶ እችላለሁ ሁኔ። ነገር ግን እውነታው ትችል አለህ። መቀየር ትችላለህ። ራስን መቀየር ትችላለህ። አካባቢህን መቀየር ትችላለህ። ጓደኞችን መቀየር ትችላለህ። ዓለምን መቀየር ትችላለህ። ግን ይህ ሁሉ ደግሞ በአንድ ሰከንድ ቡም ብሎ የሚፈነዳ የሚታይ ለውጥ አይደለም። ለውጥ የራሱ ጊዜ ይፈልጋል። የመጀመሪያው ነገር የአስተሳሰብ ለውጥ ነው። ገብቷል? ከሳጥኑ ውጭ ማሰብ መቻል አለብህ። ሳጥኑ እስካሁን ድረስ ስታስበው የነበረው አስተሳሰብ ነው። እስካሁን ድረስ እውነት ነው ብለህ የተቀበልከው አስተሳሰብ እሱ ሳጥን ነው። እስካሁን ድረስ የምታውቀው ባህልና ወቅ እሱ ሳጥን ነው። ከዛ ውጭ ማሰብ ከዛ ውጭ ማድረግ ስትጀምር ግን ከሳጥን ውጭ እያሰብክ ነው ማለት ነው። የለውጥ የመጀመሪያው ደረጃ የአስተሳሰብ ለውጥ መፍጠር ነው። በዚህ ሰዓት እንደ ፈላስፋ ልትታይ ትችላለህ፣ እንደ እብድ ልትታይ ትችላለህ። የሆነ የሆነ ስም ይወጣልሃል፣ ቅጥል ስም ሊወጣልህ ይችላል። ነገር ግን አንተ የአስተሳሰብ ለውጡን መጀመር መቻል አለብህ። የአስተሳሰብ ለውጥህ ሲቀየር የመረዳትም ነገርህ ይቀየራል ማለት ነው። ነገሮችን የምትረዳበት መንገድ አስተሳሰብህን ይቀየረዋል። አስተሳሰብህ ሲቀየር፣ ቀጥታ በቀጣይነት የሚቀየረው ነገሮች የምትረዳበት መንገድ ነው። ሪሊ የነገሮች ሴናሪዮ ግልጽ ይሆንልሃል። ነገሮች እስካሁን ድረስ የምትረዳበት መንገድ ፍጹም አዲስ ይሆናል። ሳጥኑ ሙሉ በሙሉ ተሰበረ ማለት ነው። ነገሮችን የምትረዳበት መንገድ ሲቀየር ደግሞ ነገሮችን የምታደርግበት መንገድ አእምሮ ይቀየራል ማለት ነው። ይህ የለውጥ ሶስተኛው ደረጃ ነው። ይህ ምንድነው? የተለየ ነገር ማድረግ ትጀምራለህ። አስብ፣ መጀመሪያ የተለየ ነገር ማሰብ ትጀምራለህ። የተለየ መረጃ ይኖርሃል። ይህን የተለየ መረጃ ትጠቀምና የተለየ ነገር ማድረግ ትጀምራለህ። በዚህ ሰዓት ኮምፕሌትሊ ከቤት ሳይቀር ልትባረር ትችላለህ። ከማህበረሰቡ ልትባረር፣ ልትወገዝ፣ ልትከለከል ትችላለህ። ነገር ግን ለውጡ የምትፈልገው ከሆነ እንድታደርገው አበረታታለሁ። ያ ነገር ግን አንደኛ ሞራል ያለው መሆን አለበት። ሞራል ያላቸው ነገሮች ማለት በሃይማኖት መጽሐፎች ወይም ደግሞ በሃይማኖት አባቶች የማይወገዙ በአንድ ማህበረሰቡ ውስጥ የማህበረሰቡን ህይወት ወይም ደግሞ የተተኪውን ያ ትውልድ እያየው ቢያድግ ትውልዱ እየሰማው ቢያድግ እያደረገው ቢያድግ ሚኒዋት አዲስ የሆነ እንጂ ትውልዱ ሊጎዳ የማይችል መሆን መቻል አለበት። ሁለተኛ ኢሌጋል መሆን የለበትም፣ ከህግ የወጣ መሆን የለበትም። ህጋዊ መሆን አለበት የምታደርገው ነገር ማለት ነው። ድርጊትስ ይቀየር። ምን ይቀየራል መሰለህ? ውጤት ይቀየራል። ዳት ሰክሰስ ይሄ ነው በቃ። ውጤት ይቀየራል። ገቢህ ይቀየራል። እውቀት ይቀየራል። የምትኖርበት ሁኔታ ይቀየራል። የምትኖርበት አካባቢ ይቀየራል። ኤቭሪቲንግ ለውጥ ማምጣት ትጀምራለህ ማለት ነው። ስለዚህ ከዚህ ሁሉ ነገር በፊት ግን ሳጥኑ መሰበር መቻል አለበት። ስፔሻሊ አልችልም የሚለው ሳጥን መሰበር መቻል አለበት። ትችላለህ፣ የትኛውም የሰው ልጅ ይችላል። ብዙ ነገሮችን ችለው ያሳዩ ሰዎች ምንም ነገር እንዳንተ ያልነበራቸው ከምንም ነገር ላይ ከዜሮ ላይ የተነሱ ሰዎች ናቸው። በቃ ያላቸውን የሆነ ነገር ተጠቅመው የነበራቸውን ሪሶርስ ተጠቅመው ወይ ደግሞ ከሌላቸው ላይ በአካባቢ ሊያገኙት የሚችሉትን ሊዋስ የሚችሉትን ነገር ተጠቅመው የሰሩ ሰዎች ናቸው። ዛሬ ሳይንቲስት ቢዝነስ ብትል፣ በሃይማኖት ብትል፣ በምንም ብትል የሚችሉትን ያህል እስከ ጥግ ከማህበረሰቡ ተለይተው ብቻቸውን እስከ ጥግ ሄደው ተዉ፣ አያስኬድም፣ አያዋጣም እየተባሉ የሄዱ ሰዎች ናቸው። ዛሬ ለአንተ አሪያ የሚሆኑ ወይም ደግሞ ምናልባት ቀጥረው እያሰሩህ ያሉ ወይም ደግሞ ብሰራበት በምትለው መስሪያ ቤት ውስጥ ያሉ ሰዎች ማለት እነዛ ናቸው። ወይም ደግሞ ሳይንስ ላይ የምታውቃቸው የሆነ የሆነን ነገር ዲስከቨር አደረጉ የሆነ የሆነን ማሽን ሰሩ ምናምን የሚባሉ ሰዎች የተለየ አስተሳሰብ ከማህበረሰቡ ወጣ ብለው ማሰብ የጀመሩ ከዛ የሚረዱበትን መንገድ የቀየሩ ከዛ የሚያደርጉትን ነገር የቀየሩ ከዛ ውጤቱን ለዓለም ያበረከቱ ሰዎች ናቸው። ስለዚህ በዚህ በለውጥ ውስጥ ሳጥኑን ሰብረህ እንደምትችል ማመን መቻል አለብህ። የመጀመሪያው እርምጃ በቃ ይሄ ነው ማመን መቻል አለብህ። በራስህ ላይ እምነት ሊኖርህ ይገባል። ከፈጣሪህ ቀጥሎ ማለት ነው። በፈጣሪህ ካለህ እምነት ቀጥሎ በራስህ ላይ እንደምትችል እምነት ሊኖርህ ይገባል ሌላው ነገር ጽናት ሊኖር ይገባል ሳጥኑን ስትሰብረው ዝም ብሎ የሚሰበር ነገር አይደለም የምታስብበትን መንገድ ስትቀይር ዝም ብሎ የምታስብበት መንገድ አይቀየርም ጽናት ያስፈልግሃል ጽናት የሚያስፈልግ ብዙ ትችቶች ብዙ ቅጽል ስሞች ብዙ ምናምኖች ሊመጡ ስለሚችል ያን ነገር ስራህ ላይ ብቻ ፎከስ አድርገህ እንድትሄድ ጽናት ያስፈልግሃል እንደገና ሳጥኑን ሰብረህም አመለካከትህን ቀይረህ ያሰብከውን አይነት ውጤት ላታመጣት ትችላለህ። ስለዚህ ሌላ ሰበራና ሌላ አመለካከት መፍጠር፣ እንደገና ሌላ ሙከራ መፍጠር፣ እንደገና ሌላ መረዳት መፍጠር፣ እንደገና ሌላ ውጤት ኤክስፔክት ማድረግ፣ እንደገና ሌላ ውጤት መጠበቅ ሊኖርብህ ይችላል ማለት ነው። ጽናት ማለት ይህ ነው። ጽናት ማለት አንድ ነገር ተጀምርና ስኬቱን ስጠብቀው ፌል ሊያደርግ ይችላል። በሀገሪቱ የፖለቲካ ሁኔታ በማህበረሰቡ መረዳት ሊሆን ይችላል። ያን ፕሮዳክትህን ያን የሆነ ያንተ እሸጠዋለሁ ያልከውን ነገር ወይም ደግሞ ሀሳብም ቢሆን የሆነ ነገርህን ሊጠቀመው የማይፈልግ ማህበረሰብ ሊኖር ይችላል አንተ ባለበት አካባቢ ማለት ነው። ወይም ደግሞ ለማህበረሰቡ አዲስ ሊሆን ይችላል፣ ወይም ለማህበረሰቡ ለውጡ ያልታየው ፕሮዳክት ሊሆን ይችላል ማለት ነው። ሶ ያኔ ፌልሬቲ ያጋጥመሃል፣ ውድቀት ፊት ለፊትህ ይመጣል ማለት ነው። ስለዚህ ምንድን ነው የምታደርገው? በዚህ ሰዓት ጽናት ያስፈልጋል። እንደገና መሞከር፣ እንደገና ማደስ፣ እንደገና መረዳትና እንደገና አዲስ ውጤት ማቅረብ ያስፈልግሃል። በሃይማኖት በለው፣ በፖለቲካ በለው፣ በሕክምና በለው፣ በኢኮኖሚ በለው፣ በምንም አይነት ነገር ውስጥ ተጽዕኖ ፈጣሪ ሰዎች ያልወደቁ ሳይሆኑ በውድቀታቸው ጊዜ ከፍተኛ የሆነ ቁርጠኝነትና ጽናት፣ እንደገና መሞከር መቻል ያሳዩ ሰዎች ናቸው። እንብል ለምሳሌ አብርሃም ሊንከን በ21 አመቱ ከህግ ትምህርት ቤት ተባሯል። በ22 አመቱ ከሚወዳት ፍቅረኛው ጋር ተጣልቷል። በ26 አመቱ ለፕሬዚዳንትነት ተወዳድሮ ወድቋል። አርባ ዘጠኝ አመት እስኪሆነው ድረስ አብርሃም ሊንከን በጣም ብዙ ሙከራዎች ፌል አድርጓል። ታስሮ ተፈቷል። ባለቤቱ የልጁ እናት ሞታበታለች፣ ምናምን ምናምን። ከአንዴም ሁለት ሶስቴ ነው ለፓርላማ ተወዳድረው ከ21 እስከ 49 ዓመቱ የወደቀ ፋይናል፣ የዩናይትድ ስቴትስ ኦፍ አሜሪካን የመሰረተ ታላቅ ፖለቲከኛ ሆኗል፣ ገብቷል። ድጋሜ መሞካከር ጽናት ማለት ነው። ታርጌት ታደርጋለህ ያለህበትን ታውቃለህ፣ ካለህበት ተነስተህ ታርጌት እስካደረገው ድረስ ስኪቴድ ያለውን ቻለንጅ ለመሄድ ቁርጠኛ መሆን። ይህኛው መንገድ ሲዘጋ ይህኛውን መንገድ መጀመር፣ አንደኛው ሲዘጋ ሌላኛውን በር ማንኳኳት መቻል አለብህ ማለት ነው። በነገራችን ላይ አንድን በር አንኳኩታችሁት ካልተከፈተ ለሌላ ትልቅ በር ትፈለጋላችሁ ማለት ነው። እዛ በር ላይ ቁጭ ብላችሁ አታልቅሱ፣ ሌላ በር አንኳኩ። እስከዚህ ሰዓት ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። እዋካችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ አበርቷት በሌላ ኳሊቲ፣ በሌላ ሀሳብ፣ በሌላ ስቱዲዮ እንድመጣላችሁ ሰብስክራይብ አድርጎ እጅግ በጣም አድርጌ አመሰግናችኋለሁ። ሰላማችሁ ብዝት ይበልልኝ።